በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችው ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ይደርብን። የአዛኝት የመብርሃን መልጃም አይራቅን። ሀገራችንን በአይነ ምረቱ ይመልከትልን። በቃ ብሎ ሰላሙን ይስጠን። ረሃብና ቸነፈሩንም በምረቱ ይለውጥልን። ይህችን ሰዓት የሰጠን እሱ ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። በተከታታይ ያየናቸው ትምህርቶች አሉ። አንደኛ ኤቲይዝም ነው፣ እግዚአብሔር የለም የሚሉ ሰዎች መጽሐፍስ ምን ይላል? እሱን አይተናል። በነገረ መለኮት ትምህርታችን በሁለተኛው ላይ የተመለከትነው ደግሞ የፓንቴይዝም አስተሳሰብ ነው። ሁሉም አምላክ ነው የሚሉ ሰዎች ናቸው። በሶስተኛው የተመለከት ነው ደግሞ ስለ ፖሊቴይዝም ነው። ፖሊቴይዝም ደግሞ እንዳየነው ፖሊ ብዙ ማለት መኒ ማለት ነው፣ ቴይዝም ጋድስ ለማለት ነው። መኒ ጋድስ ለማለት ብዙ እግዚአብሔሮች ብዙ አማልክት አሉ የሚል አስተሳሰብ ነው። አሁን የምናየው የአራተኛው ክፍል ደግሞ አስተሳሰብ ሄኖቴይዝም የሚል አስተሳሰብ ነው። ሄኖቴይዝም ምን ማለት ነው? አቴይዝም፣ ኤቴይዝም ጭራሽ አያምኑም። ፓንቴይዝም ሁሉም ነገር አምላክ ነው ይላሉ። ፖሊቴይዝም ሁሉም አማልክት አንድ ናቸው፣ እኩል ናቸው ብለው የሚያምኑ ናቸው። ወደ ሄኖቴይዝም ስንመጣ ግን ብዙ አማልክት አሉ፣ ግን አንዱ ይበልጣል በማለት እየመረጡ የሚያምኑበት አስተሳሰብ ነው። እኛ ነአምን በአሃዱ አምላክ ነው የምንለው። በአንዱ አምላክ በእግዚአብሔር እናምናለን ነው፣ ጸሎታችን ሁሉ ይሄ ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ቅዳሴ ሲቀደስ ሲጀመር፣ አሃዱ አብ ተብሎ አንዱ አብ ቅዱስ ነው፣ አንዱ ወልድም ቅዱስ ነው፣ አንዱ መንፈስ ቅዱስም ቅዱስ ነው ተብሎ አንድ አምላክ በሱ ነው የእኛ እምነታችን። ሌሎች አማልክት አሉ ብለን ግን አንልም። አንድ ነገር እንግዲህ እግዚአብሔር ይግለጽልን፣ መንፈስ ቅዱስ በእኔም በእናንተ ላይ ይደርና የሄኖቴዝም አስተሳሰብ ልንገራችሁና በተለይ በተለይ ደግሞ በምስራቁ የእምነት አስተሳሰብ በሂንዱይዝም የጎላ ስለሆነ ይህ አስተሳሰብ ምንድን ነው የሚሉት የሚለውን እናይና እኛ አማልክት ስለምንላቸው አሁንም እናይና የዚህ አስተሳሰብን ስተትና ክፋት ከእግዚአብሔር የሚያጣላ መሆኑንም በመጽሐፍ ቅዱስ እይታ እንመለከታለን። ከፖሊቴይዝም ጋር ያየናቸው ጥቅሶች ለዚኛውም ይሰራሉ፣ በተለይ ኦሪዘ ጸዓት ላይ። መጀመሪያ ግን እስቲ ምን ማለት ነው ሂኖቴይዝም፣ በተለይ በሂንዱ እምነት የሚለውን ተመልከቱት። የእንግሊዝኛ ቃል ስለሆነ አነብላችኋለሁ እናንተም ታዩታላችሁ። እንደምታዩት እንዲህ ይላል፦ ሄኖቴዝም ኢን ሂንዱዝም ሪፈርስ ቱ ወርሺፕ ኦፍ ዋን ፕራይማሪ ዲኢቲ ዋይል አክኖሎጂንግ ኤግዚስተንስ ኦፍ አደር ጋድስ። ምን ማለት ነው? በሂንዱይዝም ሪፈር የሚያደርገው የዚህ ቃል ስለ አንድ አምላክ ቀዳሚ አምላክ ሲሆን ማመን ሲሆን ሌሎችም አማልክት እንዳሉ ደግሞ

አንድ አምላክ ዲቪኒቲ አንድ አምላክ አለ ይሉና ሌሎችም ግን አማልክቶች አሉ ብለው የሚያምኑት እምነት ነው። ይሄ ማለት እንግዲህ ከፖሊቴይዝም በምንድን ነው የሚለየው? ልብ በሉ፣ ፖሊቴይዝም ላይ ብዙ እግዚአብሔሮች አሉ ነው፣ ሁሉንም እኩል ነው የሚያመልኳቸው። ፖሊቴይዝም የሚለው እምነት ላይ አስተሳሰብ ላይ ሁሉም አምላክ ናቸው ነው የሚለው። ለምሳሌ ዳጎን አምላክ ነው በፖሊቴይዝም ቤል አምላክ ነው እግዚአብሔር አምላክ ነው እኩል ናቸው። በአጭሩ ምን ልበላችሁ መሰላችሁ የፖሊቴይዝም እምነት ሴጣንም እግዚአብሔርም እኩል ናቸው የሚል የከፋ እሳቤ ነው። እዚህኛው ላይ ስንመጣ አንድ እግዚአብሔር አለ ይሉና ሌሎችም ደግሞ አማልክቶች አሉ ይላሉ። እዚህ ጋ ግን ያበላልጣሉ፣ ደረጃ ያወጡላቸዋል። ሄኖቴይዝም በተለይ በሂንዱ እምነት በምስራቁ አስተሳሰብ አንድ ትልቅ ሱፕሪም ዲኢቲ ይፈጥራሉ። ከዛ በኋላ በዛ ይከት ለምሳሌ ትሪሙርቲ የሚሉ አስተሳሰብ አላቸው። በሂንዱይዝም፣ በቡዲዝም በአብዛኛው በዚህ እምነት ውስጥ በእነሱም የብራማ ቪሽኑ፣ ሺቫ የሚሉ አላቸው። እነ ክሪሽና ይመጣሉ። ከዛ አሁን በእነሱ አስተሳሰብ ምንድን ነው የሚሉት? አንዱን ይከተሉና ይሄዳሉ። ለምሳሌ ቪሽናን የሚከተሉ ሰዎች ቪሽና ነው ትልቁ፣ ክሪሽናን የሚከተሉ ክሪሽና ነው ትልቁ። ብራማ ብራማ እንደውም ፈጣሪ ነው ብለው እሱ ነው ትልቁ፣ ቪሽኑን የሚከተሉ እሱ ነው ትልቁ ብለው እየለዩ፣ ሌሎቹ ደግሞ ከሱ በታች ያሉ ናቸው። ሌዘር ጋድስ ናቸው። ግን እነሱም ማምላክ ናቸው የሚል ነው። ወደ 300 ሚሊየን አምላኮች ናቸው ያሉት በዚህ እምነት ውስጥ። እዚህ ሜሪላንድ ውስጥ ላንሃም ትልቅ ተምፕል አለ የነሱ። እዛ ላይ ተሰርተዋል። አሳያቸዋለው፣ ፒክቸሩ ማየት ትችላላችሁ። እዚህ ውስጥ አሁን የምታዩት ምንድን ነው? ወደ 300 ሚሊየን አማርክታሉ። ከዛ አንዱ ይመረጥና እሱን የሚከተሉ ሰዎች እምነት እሳቢያቸው ወርልድ ቪው እይታቸው፣ በተለይ የእምነት እይታቸው ሄኖቴይዝም ተብሎ ይታወቃል። በእኛ በመጽሐፍ ቅዱስ ትምህርት የሚወዳደሩ አማልክት የሉም። አንድ እግዚአብሔር ብቻ ነው። ትላንት ባየነው በፖሊቴይዝም ትምህርት ላይ ዘጸአትን አይተን ነበር። ኦሪት ዘጸአት ምዕራፍ ሃያ ላይ የተናገረው አሁንም ልድገመውና ቁጥር ሶስት ላይ ከኔ በቀር ሌሎች አማልክት አይሁኑልህ ይላል እግዚአብሔር። ከኔ በስተቀር ሌሎች አማልክት አይሁኑልህ ማለት ሌላ ፈጣሪ አለ ብለህ አትመን፣ ሌላ እግዚአብሔር አለ ብለህ አትመን። አንድ እግዚአብሔር አንድ ፈጣሪ ነው ያለው፣ በላይ በሰማይ ካለው፣ በታችም በምድር ካለው፣ ከምድርም በታች ባለው በውሃ ውስጥ በውቅያኖስም ካለው በእነዚህ ሁሉ በእነዚህ ሁሉ ሌላ አምላክ የለም። ከእኔ በስተቀር ሌላ አምላክ አታምልክ እንዳለ፣ ሁሉም እኩል ናቸው በሚለው በሄኖቴዝም እሳቤ የእኛ ነገረ መለኮት በዛ አይገለጥም። እኛ ጋ አንድ እግዚአብሔር አለ። የአንድ እግዚአብሔር ማመን ነው፣ እንዳየ ነው ባለፈው። እኛ ለምሳሌ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ ብለን ብንጠራው እግዚአብሔርን አማልክት አምላክ ጌቶች ብላቸው በጸጋ እግዚአብሔር ያከበራቸውን ቅዱሳን ነው። ለምሳሌ ሙሴንን ዘፀአት ሰባት አንዱ ላይ አምላክ አድርግ ያለው ሲለው የሙሴ ፈጣሪ የሙሴ አምላክ ግን እግዚአብሔር ነው። አንድ አምላክ ነው። እነሱ ግን የሚሉት ምንድን ነው? ፈጣሪ የሆኑ ብዙ አሉ፣ አንዱ ግን ይበልጣል የሚል አስተሳሰብ ይዘው ይመጣሉ። ከሦስት መቶ ሚሊዮን ወይም ደግሞ ከዛም በላይ ከሆኑት ወይም ደግሞ ከሚመረጡት ሁሉም እኩል ነው የሚለው ነው። ከፓንቴዝም ይለያል። ፓንቴዝም እኔ ራሴም አምላክ ነኝ የሚለው እቃውም አምላክ ነው የሚለው። እዚህ ግን የሚመርጧቸው ሰዎች አሉ ከነዛ ውስጥ ነው። ለምሳሌ በጥንት ግሪክ 11 አማልክት በኦሊምፖስ ተራራ ላይ ይመሩታል። የእነሱ አለቃ ግን የአማልክት አምላካቸው ዚዩስ ነው። ዚዩስ ንጉሰ ነገስት ነው እያሉ የሚጠሩት አይነት አስተሳሰብ ማለት ነው። ስለዚህ የሄኖቴዝም አስተሳሰብ በተለይ በምስራቁ የእምነት አስተሳሰብ ውስጥ የሚያሳየው ምንድን ነው? ሁሉም አምላኮች ሁሉም እግዚአብሔሮች ናቸው፣ ግን አንድ የሚበልጥ አለ የሚል ነው። እስኪ እነዚህን ጥቅሶች ተመልከቷቸው። እነዚህ ጥቅሶች የእግዚአብሔር ቃል በነገረ መለኮት የእኛን አስተሳሰብ የሚነግሯችሁ ናቸው። ዘዳግም 27፥15 በእግዚአብሔር ዘንድ የተጠላ የሰራተኛ እጅ ስራን የተቀረጸ ወይም ቀልጦ የተሰራ ምስልን የሚያደርግ በስውርም የሚያቆመው ሰው እርጉም ይሁን። እዩት፣ ቃሉ ያስደነግጣል። በግልጽ ብቻ አይደለም በስውርም የሚያቆመው ሰው እርጉም ይሁን፣ ህዝቡም ሁሉ መልሰው አሜን ይበሉ። ተመልከቱ፣ ይሄ ቃል ዘላለማዊ ነው፣ ይሄ ቃል ህያው ነው። ሌሎች አማልክትን ማምለክ ማቆም በስውርም አይቻልም። ቅድም ባሳየዋችሁ ፒክቸር ላይ ሦስት መቶ ሚሊዮን በላይ አማልክት ናቸው ያሉት። ስለዚህ እግዚአብሔር ይናገራል ሌላ አምላክ የለም ከሱ በስተቀር ማንም የለም። እኔ አምላካችሁ ነኝ፣ እኔ ብቻ ነኝ ነው የሚለው። ዘሌዋውያን 19 ቁጥር 4 ላይ እዛ ላይ ያለው ቃል ደግሞ ምንድን ነው የሚለው? ወደ ጣዖታትም ዘወር አትበሉ፣ ቀልጠው የተሰሩትንም የአማልክት ምስሎች ለእናንተ አታድርጉ፣ እኔ እግዚአብሔር አምላካችሁ ነኝ። እንዳያችኋቸው ናቸው። እንግዲህ ስለዚህ ተለይቶ አንድ የወጣ አምላክ አሸናፊ ተብሎ ወደ ላይ ብቻውን የወጣ ሌሎቹን ሁሉ ከበታችሁ ያደረገ አምላክ አለ የሚል አሳሰብ በእኛ ዘንድ የለም። ወይም በሆነ ደረጃ የሚበልጥ ሌላ አምላክ አለ ያለ እኛ ጋ ሥላሴ ስንል አቦን ለመንፈስ ቅዱስ ስንል አቦን ለመንፈስ ቅዱስ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሕይወት እስትንፋስ ስንል አብ ወልድን አይበልጠውም። ወልድ መንፈስ ቅዱስን አይበልጠውም። ወልድ አብን አይበልጥም። ወልድ መንፈስ ቅዱስን አይበልጥም። መንፈስ ቅዱስ አብን አይበልጥም። መንፈስ ቅዱስ ወልድን አይበልጥም። አይተናነሱም። አብ ከወልድ አያንስም፣ ከመንፈስ ቅዱስ አያንስም። መንፈስ ቅዱስ ከአብ አያንስም፣ ከወልድ አያንስም። ሚስጥረ ስላሴ ነው፣ ረቂቅ ነው። እንዲሁ ዝም ብሎ ላይ ላዩን ሳይሆን ውስጡ ገብቶ በደንብ ማወቅና መማር ያስፈልጋቸዋል። ነገረ መለኮት ይሄ ነው። በሂንዱይዝም ግን ባለው ደግሞ በሩቅ ምስራቅ እምነት የትሪ ሙርቲ አስተሳሰብ አንዱ እንዲህ አይነት አምላክ ነው። ራማ የፈጣሪ አምላክ ነው። ቪሽኑ ደግሞ እንደዚህ ነው፣ የምሕረት ነው። ይሄኛው ደግሞ ዲስትሮየር ነው፣ አጥፊ ነው የሚል እኛ ጋር እንደዚህ አይነት ክፍፍል የለንም። በስም ሶስት ይሁን እንጂ በአካል ሶስት ይሁን እንጂ አንድ አምላክ ብለን ነው የምናምነው። የእኛ ነገረ መለኮት ይሄ ነው። የመለኮት ነገራችን ሚስጥራችን ይሄ ነው ህቡ ትምህርታችን ይሄ ነው ለወዳጅ ስለሚሰጥ ነው ህቡ ያለው ትምህርተ ህወአት የምንለው ይሄ ነው ሚስጥራዊ ትምህርት ነው እንዲሁ ዝም ብሎ የሚወራም አይደለም የተቀደሰው ለውሾች አትስጡ ነው የሚለው አሁን ብዙ ሰዎች ከመናፍቃን ጋር ለመከራከር የማይሆን ነገር ውስጥ ገብተው ሲዋኙ ይታያል አንተም አብረህ ተዋኛለህ መስጠምህም አይቀርም ደግሞ እውነተኛውም መንገድ ካላወቃችሁትና ጥርት ያለ ነገር ካላገኛችሁ ትጠፋላችሁ የተቀደሰው ለውሾች አትስጡ እኮ ነው ስለሚያሾፉበት ስለሚቀልዱበት እኮ ነው። ምክንያቱም ውሾች አሸዋፊዎች ቀላጆች ተብለዋል። ባለፈውም እንዳልኳቸው አሁን በታድሶ በተለያዩ እምነቶች ያሉ ሰዎች ሲተቹ ብቻ ሲቀልዱ ብቻ የምታያቸው ሰዎች ናቸው። የሃይማኖት ትምህርትን ማወቅ እጅግ ጠቃሚ ነገር ነው። አለዛ ይምታታል። የዓለምን እምነት ማወቅም ጥሩ ነው። አሁን በዚህ ውስጥ ነገረ መለኮት ብዬ የምሰጣችሁ በጠቅላላ እኮ ወርልድ ሪሊጅን ነው። የዓለም እምነትን እሳቤ ነው የማሳያችሁ። ስለዚህ ሄኖቴኢዝም እምነት ብዙ አማልክት አሉ። አማልክት ናቸው እነሱም አምላክ ናቸው ፈጣሪ ናቸው ግን የሚበልጥ አለ ብሎ ሱፕሪም የሆነ ዲኢቲ አውጥቶ እሱ ከሁሉም የሚበልጣል ብሎ የሌሎቹን ፕሬዘንስ ዲናይ የማያደርግ አክኖሌጅ የሚያደርግ ልክ ናቸው የሚል አሳሰብ፣ በእኛ ዘንድ ይሄ የለም። አንድ አምላክ እግዚአብሔር ብቻ ነው። በስም ሶስት፣ በአካል ሶስት፣ በግብር ሶስት ይሁን እንጂ እንዳልኳቸው እሱ አንድ እግዚአብሔር ነው። ይሄ ነው ትምህርታችን፣ ይሄ ነው እምነታችን፣ ይሄ ነው እውቀታችን። ስለዚህ ሌሎችን አማልክት አምላክ ብላችሁ አታምልኩ። በትንቢተ ዳንኤል ምዕራፍ አንድ ላይ የምታዋቸው አናንያ፣ አዛሪያ ሚሳኤል ጥሬ እየበሉ በትንቢተ ዳንኤል ምዕራፍ ሶስት እንደተጻፈ ናቡከደነጾር አምላክ ነኝ ብሎ በሐቅላ አዱራን ቁመቱ ስድሳ ክንድ የደረቱ ስፋት ስድስት ክንድ የሆነ የወርቅ ምስል ርዕሱ ዘወርቅ የተባልከ እንተነ ብለውት እነዛ የከለዳውያን ጠንቋዎች የባቢሎን አስማተኞች በነ ዳንኤል በነ አናንያ በነ አዛሪያ በነ ሚሳኤል ተነስተው እነሱን ለማጥፋት ተንኮል አድርገው ንጉሱን ጣዖት አሰርተው እኔ ነኝ እግዚአብሔር ስገዱ ሲልኮ አናንያ አዛሪያ ሚሳኤል አንሰግድም ነው ያሉት። የመለከት ድምጽ ሲሰማ የነጋሪት ድምጽ ሲጎሰም የአበባው ምንጣፍ ተነጥፎ የዋሽንትና የእምቢልታ ድምጽ ሲሰማ የዛን ጊዜ ናቡከደነጾር ላቆመው በሐቅላ አዱራን ላለው እነሆ ለአምላካችን ለናቡከደነ ጾር ያልሰገደ ትውልድ ቤቱ ይጠፋል፣ ይመዘበራል፣ አንገቱ ይቆረጣል፣ እግሩ ይቆረጣል፣ እንደውም ሰባት ክንድ በነደደ እሳት ይጨመራል ብለው እኮ አዋጅ አስነገሩ። የመለከቱ ድምፅ ሲሰማ፣ የእምቢልታው ድምፅ ሲሰማ፣ ሲጎሸም ሁሉም ወድቀው አምላካችን ናቡከደነጾር ሲሉ፣ እነዛ ወጣቶች ግን ቆመው ነበር። ለምን ደማ አሰግዱት? ከእግዚአብሔር በስተቀር ሌላ አምላክ የለም። ይሄ ነው ትምህርታችን፣ ይሄ ነው የተማራችሁት ኦርቶዶክሳዊያን፣ ይሄ ነው እውነታችን፣ ይሄ ነው እውቀታችን፣ ይሄ ነው ጸጋችን፣ ይሄ ነው ክብራችን፣ ይሄ ነው የምንድንበት ትምህርት። ያንን ትታችሁ ዛሬ ለከንቱ አማልክት የሰገዳችሁ ሰዎች ሁሉ ንስሓ ትገቡ ዘንድ እግዚአብሔር ያዛል። በኋላ ናቡከደነጾር ራሱ ውስጥ የሚገባው ድረስ አንድ አያል አምላክ እስካለ አለ እስከሚል ድረስ እስከሚመሰክር ድረስ ዛሬም ይሄ ነው እግዚአብሔር ዓለምን የፈጠረ ብቻውን ነው። አማካሪው ማን ነው? ይላል ኢሳያስ። እረ ለመሆኑ እንዲህ ታደርጋለህ የሚለው ማን ነው? አሕዛብን ሁሉ በገምቦ ውስጥ እንዳለች ትንሽ ጠብታ የሚመለከት፣ በሚዛን ላይ እንዳለች ትንሽ ትቢያ የሚያይላል ሁሉ በእጁ የተያዘ እንደ እንቁላል እንደንቁላል እንደ ጽና በመሃል እጁ የተያዘ ይለዋል እኮ ሃያላ አምላክ። እግዚአብሔር ይህን ዓለም የፈጠረ እሱ ነው። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ነው የሚለው ዘፍጥረት ምራፍ አንድ ቁጥራን ፈጠሩ አይልም፣ ፈጠሩ አይልም። በመፍጠር አንድ ነው እግዚአብሔር። በስም ሶስት፣ በአካል ሶስት፣ በግብር ሶስት፣ በኩነት ሶስት ይሁን እንጂ አንዱ አምላክ እግዚአብሔር ፈጠረ ነው እንጂ ፈጠሩ የለም። እጃችሁ ዘፍጥረት አንድ 26 ላይ ግን ንግበር ሰብአ በአርአያነ ወበአምሳሊነ ሲል፣ እንደ አርአያችን እንደ ምሳሌያችን ሲል በሶስትነቱ ምሳሌ ስለተፈጠረ ነው። እዛ ጋ ፕሉላር ቴንስ ያደረገው የፕሉላር የብዙ ቁጥርን ሶስትነቱን ያሳየው ባህሪያችን በአምሳላችን ብሎ በነፍሳችን ለባዊት ነባቢት፣ ህያዊት ስትሆን አንድ ነፍስ እንደምንላት አብ ወልድ መንፈስ ቅዱስ ሲባል አንድ አምላክ መሆኑን ሲያሳይ ነው። የእኛ ነገረ መለኮት አንድ እግዚአብሔር ዓለምን የፈጠረ ሌላ ፈጣሪ የለም ከሱ በስተቀር ማንም የለም። ይህንን አምነን ሁልጊዜ ገባሬ ሰማያት ወምድር ብለን፣ ይሄ ነው ጸሎተ ሃይማኖታችን፣ ይሄ ነው ነገረ መለኮታችን። በዚህ ላይ ነው ጽንትን የምንኖረው። ይሄ ነው የተይዝም አስተሳሰብ፣ ግን ብዙ ፈጣሪዎች አሉ ነው፣ አንዱ ግን ይበልጣል ነው። በዛ አስተሳሰብ የእግዚአብሔር ቃል ፈጽሞ የሚናገረው ኃጢአት እንደሆነ ብቻ ነው። አንድ እግዚአብሔር አለ ሰማይና ምድር የፈጠረ እሱ አለ። ጸሎት ሃይማኖታችን እሱ ነው፣ ጸንተን የምንኖርበት የአምላካችን ሰላም ከኔም ከእናንተ ጋር ይሁን። የሰማነውን በልቡናችን ያሳድር። እናንተ የተማራችሁትን ለሌላ ሰው ማዳረስ ደግሞ የእናንተ ድርሻ ነው። መብርሃን የጎደለ ሙሉ፣ የመረረ ጣፋይ ታደርግላችሁ። የሚቀጥለው ወደ ዋናው ሐሳባችን የሚወስደን ደግሞ አምስተኛው ክፍል የሞኖቴይዝም አስተሳሰብ ይሆናል። ስለዚህ ወደ ሞኖቴዝም አሳሰብ፣ ወደ አንድ አምላክ አሳሰብ እንሄዳለን። በውስጡ ብዙ ዝርዝሮች አሉት። በዚህ ላይ አብቅቻለሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ይቆየን።